የፍትህ ስርዓቱ እንዲሻሻልና ና ዘላቂ ሰላም እንዲረጋገጥ አይነተኛ ሚና ያላቸው ባህላዊ ፍርድ ቤቶች ወደ ተግባር እንዲገቡ ባለድርሻ አካላት ሚናቸውን እንዲወጡ የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አለምአንተ አግደው ተናግረዋል። በአማራ ክልል የባህላዊ ፍርድ ቤቶችን ለማቋቋምና ና እውቅና ለመስጠት የወጣውን አዋጅ ቁጥር 298 ህዝባር 2017 ተግባራዊ ማድረግ የሚያስችል የባለድርሻ አካላት የውይይት መድረክ ተካሂዷል። ዘመኑ ይርጋዋል። የአማራ ህዝብ የውስጥ ችግሩን የሚፈታበት እርቅና ሰላም የሚያወርድበት ባህላዊ የሽምግልና ስርዓትን ለዘመናት ተግባራዊ ሲያደርግ የኖረ ህዝብ ነው። ይህንን ጠቃሚ እሴት ከዘመናዊ የፍትህ ስርዓት ጋር በማስተሳሰር ለበለጠ ጥቅም ላይ መዋል የነበረው አተገባበር ግን ውስንነት የነበረበት እንደሆነ ይገለጻል። ይህንን መነሻ በማድረግ የአማራ ክልል ጠቅላይ ፍርድ ቤትም ባህላዊ ፍርድ ቤቶችን ለማቋቋም አዋጅ ቁጥር 298 ዕዝባር 2017ን ባለፈው የካቲት ወር በክልሉ ምክር ቤት አጸድቆ ወደ ስራ ገብቷል። በክልሉ ምክር ቤት የጸደቀውን የባህላዊ ፍርድ ቤቶች አዋጅን ተግባራዊ ለማድረግም የባለድርሻ አካላት ውይይት አድርገዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለምአንተ አግደው የባህል ፍርድ ቤቶች አለመግባባቶችን በእርቅና በሽምግልና በመፍታት ዘላቂ ሰላምን በማስፈን ሚናቸው የጎላ በመሆኑ ህገ መንግስቱን መነሻ በማድረግ በክልሉ ምክር ቤት አዋጅ ወጦላቸው እንዲጸድቁ ተደርጓል ብለዋል። እንደ አማራ ክልል አለመግባባቶችን፣ ግጭቶችን፣ ክርክሮችን የሚፈቱባቸው በጣም የዳበሩ ባህላዊ የሽምግልና ስርዓቶች አሉ። በህገ መንግስት ላይም በግልጽ እንደተቀመጠው የመንግስት ዜጎች በባህል የሚዳኙባቸውን ፍርድ ቤቶች እውቅና የመስጠት እና ባህሎችን የማሳደግ ኃላፊነት አለበት። በዋናነት ይህን ኃላፊነቱን ለመወጣት ያደረገው ነው። የባህል ፍርድ ቤቶች የሽምግልና ስርዓቶች በታች ባለው ማህበረሰብ በየአካባቢው ያሉ ስለሆነ እውነትን በማውጣት ረገድ በጣም ከፍተኛ ሚና አላቸው። ዜጎች በሽምግልና ጉዳያቸውን ሲያዩ አሸናፊና ተሸናፊ የሌለበት ሂደት በመሆኑ ዘላቂ ሰላም በመገንባት ረገድ የራሱ ከፍተኛ ሚና አለው፣ እውነትን በማፈላለግ ረገድም እንደዛው። የወጣው አዋጅ ብቻውን ውጤት ያመጣም ያሉት ፕሬዝዳንቱ፣ የባህል ፍርድ ቤቶች ለፍትህ ስርዓቱ መሻሻልና የባህል እሴቶችም ዳብረውና ተጠብቀው ለትውልድ እንዲሸጋገሩ ባለድርሻ አካላት ሚናቸውን መወጣት የሚያስችል ጠቃሚ ሀሳብ የተገኘበት ውይይት ተደርጓልም ነው ያሉት። አዋጁ ወጥቷል፣ ነገር ግን ህጉን ማውጣት የመጨረሻ ግብ አይደለም። ይህ ህግ በወጣበት አግባብ ተግባራዊ ሆኖ የማህበረሰቡን የፍትህ ችግሮች መፍታት አለበት። የባህል እሴቶችንም በአግባቡ ጠብቆ ማቆየት ይኖርበታል። ስለዚህ ይህን በማድረግ ረገድ ድርሻ ያላቸው ተቋማት ተለይተዋል። እነዚህ ተቋማት ጋር ነው ውይይት ሲደረግ የነበረው። የባህል ፍርድ ቤቶች በክልሉ ተቋቋሙ እንጂ ገና እውቅና የመስጠት ሂደት አለ እና በዚህ ዙሪያ የሚሰሩ ተቋማት ደግሞ እንዴት ተቀናይተው ይሰራሉ የሚለውን ነው ለማየት የሞከር ነው። በጣም ውጤታማ ውይይት አድርገናል። ከውይይቱ ተሳታፊዎች መካከል የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላ ናውጤና በባህር ዳር ከተማ የሰላም ለሁሉም የበጎ አድራጎት ማህበር ፕሬዚዳንት አቶ አብርሃም አያሌው ባህላዊ ፍርድ ቤቶች አዋጅ ወጥቶላቸው ወደ ተግባር እንዲገቡ መደረጉ የፍትህና የዳኝነት ስርዓቱን ከማሻሻል ባሻል ለማሻገር ጠቃሚ እሴቶች የበለጠ በህዝብ ዘንድ ተቀባይነት እንዲኖራቸው የሚያደርግ ነው ብለዋል። አማራ ህዝብ እንደሚታወቀው በርካታ አገር በቀል እውቀቶች ያሉት ነው። በብዙ ጉዳዮቻችን አሁን ዘመናዊ አሰራር፣ ዘመናዊ ስርዓት፣ ዘመናዊ ህግ ባድረግናቸው ጉዳዮች ላይ በሙሉ ትይዩ የሆኑ ባህላዊ እሴቶች፣ ባህላዊ ሀብቶች ያሉት ህዝብ ነው። ይህንን አዋጅ በጣም በትልቅ መልኩ ያየ ነው። በጣም ከቅርብ ጊዜያት ወዲህ ባህላዊ የግጭት መፍታት ስርዓቶቻችን መቀዛቀዝ እና ተገቢውን ትኩረት የማጣት ምልክቶች እያየን ባህላዊ ሴቶችን ሀብቶች እንደገና እንዲያንሰራሩ ተግ ማህበረሰቡ ትኩረት እንዲሰጣቸው ያደርጋል። አንድ ሀገር ለማደግም ለመውደቅም ባህል መሰረታዊ ጉዳይ ነው። የሀገራችን የችግር መፍቻ ስርዓት ሁኖ ሲያገለግል የነበረው የሽምግልና ስርዓት በእንደዚህ አይነት እውቅና አግኝቶ የችግር መፍቻ እንዲሆን መንግስትም ተረድቶት በእንደዚህ ሁኔታ ሲቀርብ እና ስንሰራበት የበለጠ ውጤታማ ምንሆንበት ሁኔታ ይፈጠራል ብለን እናስባለን። የውይይቱ ተሳታፊ ባለድርሻ አካላት ለአዋጁ ተግባራዊነትም የበኩላቸውን ሚና እንደሚወጡ ተናግረዋል።